ኦራይት ጋይስ መጀመሪያ ባይናንስ ኤክስቼንጃችሁ ላይ ተገቡና የተወሰነ ዶላር ወደ ቢኤንቢ ትቀይራላችሁ ማለት ነው ማለት ነው። ያለው ለምሳሌ አንድ ስምንት ዶላር አካባቢ ወደ ቢኤንቢ ልቀይርና ኦራይት፣ ሺ ፊ ስላለብኝ ስምንት ሺህ ዘጠኝ ዶላር እናደርግና ይሄንን ወደ ቢኤንቢ እንቀይርና ሪቪው ብለን ኮንፊርም እንላለን ከዛ በኋላ ባክ ቀን እዚህ ጋር ሴት ምልክቱ ነክተን ዋሌት ውስጥ ነው የምንገባው። ከዛ ዋሌታችን ውስጥ ገብተን ሪሲቭ እንላውና እዚህ ጋር ዊዝድሮው ፍሮም ባይናንስ ኤክስቼንጅ የሚለው ነው የምንነካው። ከባይናንስ ኤክስቼንጅ ቀጥታ ወደዚህ እንዲያመጣልን ማለት ነው ማለት ነው። ከዛ ኦልሬዲ ራሱ ከኤክስቼንጁ ወደዚህኛው ያመጣልኛል ማለት ነው። እዚህ ጋር ቬሪፊኬሽን ጠይቆኛል። ቬሪፋይ አረጋግጣለሁ ማለት ነው። ከዛ ጎቱ ዌብ 3 ዋሌት እንበልና ወደ ዌብ 3 ዋሌታችን ሲገባ እናያለን ማለት ነው። የተወሰነ ቆይቶ ኦልራይት ያው ጋይስ ኦሬዲ ገብቶልናል። ከገባልን በኋላ እዚች ጋር ዲስከቨር የምትለዋል የለም መንገባው አንዴ እሱን አንዴ እናከዋለን። ከዛ በኋላ እዚ ጋር ፊል ለፊት ይሄኛው ኤርድሮፕ ይሄኛው ሜጋ ድሮፕ አለ ኖ ኤርድሮፕ ሶ እሱ ላይ እንገባለን ማለት ነው። ጆይን ናውን የሚለው እንነካለን። ኮምፕሊት ኩዌስት ጆይን ባይናንስ ሜጋ ድሮፕ ክርኔል ዲኤ የሚለው እንነካለን። እሱን ጆይን ናውን እንለዋለን ማለት ነው። ከዛ ብረታችን እንደዚህ ስክሮር ስታረጉት ስታርት ኩዌስት የሚላለ እሱን አንዴ ትነኩታላችሁ ማለት ነው። ዜናውን እዚህ ከገባን በኋላ ስታርት ነው እንለዋለን ማለት ነው። ዜና ስታርት ነው ስንል እንደዚህ ያስገባናል። የተወሰነ እንጠብቃለን። ወደ ዌብሳይታቸው ነው የሚወስደን። ዜናውን እዚህ ጋር ስቴክ ቢኤንቢ የሚለውን ነው የምንነካው፣ ይሄኛውን ማለት ነው። ስቴክ ቢኤንቢ የሚለውን እነካለን። ከዛ በኋላ አማውንት ያው ሚኒመም የሚቻለው እንደተጠቀሰላችሁ ዜሮ ፖይንት ዜሮ ዋን ፎር ነው፣ እኔ ያለኝን ያህል ነው ማለት ነው። ስቴክ ማድረገው መጀመሪያ ግን ዋሌት ኮኔክት እናደርጋለን እዚች ጋር ከላይ ኮኔክት ዋሌት የምትላለች እሱ እነካዋለሁ። ከዛ ባይናንስ ዋሌት የሚለውን መርጠዋለሁ ከዛ ኦሬዲ ኮኔክት ያደርጋል። ዜንን ያው ማክሲመሙ 0.16 እንትን ላለው ያው ፊ አለው 0.0001 ፊ አለው። ሶ ኦልሞስት ወደ 0.ሲክስ ዶላር አካባቢ ነው መሰለኝ። ሶ እሱን እዚች ጋር ዲፖዚት የምትለዋ እናካት አለው ማለት ነው። ከዛ ያው ቶከን ዲፖዚት የሚለውን እንትን እያለ ነው ዜን ሳይን እናደርጋለን። ኮንፊርም እንልና ሳይን እናደርጋለን ማለት ነው። አሻራ ጠይቆኛል። አሻራ ሞላለት አለው ማለት ነው። ኢንሰፕሽን ብሎኛልና ልቀንስ ዜሮ ላርግ እሱ ነክቼ ዲፖዚት ሳይን ማለት ነው። ኮንፊርም እንበል እንሰጣለን ትራንዛክሽን ሰሚትድ ብሎኛል፣ ጨረስን ማለት ነው። አሁን ይሄ የሚያበቃው ላይ አስራ ሶስት ኤፕሪል አስራ ላይ ነው የሚያበቃው ካርገናል ማለት ነው። ዜና አሁን ከዚህ ባክ ብለን እንመለስና ከዚህ ዌብሳይት እንወጣና ወደ ቅድሞ ዲስከቨር እንመጣለን ማለት ነው። ከዚህ ጋር ኮምፕሊት ኩዌስት የሚለውን ነካና በጆይን ብለን እንገባና ከዚ ጋር ስታርት ኩዌስት እንላለን ማለት ነው። ከዛ ቬሪፋይ እንላለን ማለት ነው። ቬሪፋይ የሚለው አሁን በርቶልናል። ማስክ ጨርሰናል። ሰው ቬሪፋይ አድርገናል ማለት ነው። ዜናውን ቪው ኩዌስት እንበልና እስኪ ስቴክ አድርገን ጨርሰናል ማለት ነው እንደ ጨረስን ለማወቅ እዚህ ዲስከቨር የሚለው ውስጥ መጣችሁ እዚህ ጋር ጆይንት የምትለው አለ ያስቀምጥላችኋል እዚህ ጋር ስትነኩት ያው እንደዚህ ኦንጎንግ ላይ ያስቀምጥላችኋል ማለት ነው እንደዚህ ኦንጎንግ ላይ ያስቀምጥላችኋል ማለት ነው ወደ ቼክ ለማድረግ ከፈለግን ወይ ቪዚት ብለን እንግባ እና መቼ ያው ዲስትሪቢሽኑ ከአራት ቀን በኋላ ነው ዛሬ ዘጠኝ ስለሆነ እና አስራ ሶስት ላይ ነው የሚያበቃው ሶ ያው ኮምፕሊትድ ብሎኛል እዚህ ጋር ኩዌስቱን ሶ ዶላር ካላችሁ እንደዚህ ማድረግ ትችላላችሁ ስቴክ ማድረግ ትችላላችሁ